በአንድነት የሚኖሩባት በተፈጥሮ የታደለች ለኑሮ ተስማሚና ምቹ የአንድነትና የአብሮነት ተምሳሌት ክፍለ ከተማ ናት። ለዚህ ደግሞ የእንጦጦ እና ሽሮ ሜዳ አካባቢ ነዋሪዎች ሁነኛ ማሳያዎች ናቸው። በዚህ አጭር ፕሮግራምም በጉለሌ ክፍለ ከተማ ወረዳ አንድ የሽሮ ሜዳና አካባቢዋ ነዋሪዎች ያላቸውን የአብሮነት መስተጋብር ተቻችሎና ተከባብሮ የመኖር ባህል ለአካባቢያቸውና ክፍለ ከተማቸው ብሎም ለሀገራቸው ሁለንተና እድገት ያላቸውን ተሳትፎ ለመቃኘት ሞክረናል። እነዚህ ነዋሪዎች በክፍለከተማው ከተማው የልማት ስራዎች ላይ ትልቅ አስተዋጽኦ እያበረከቱ ያሉና በሚካሄዱ ልዩ ልዩ ሁነቶች በንቃት የሚሳተፉ ሰፊ የሆነ ማህበራዊ ቁርኝት ያላቸው ህብረ ብሔራዊ አንድነት ደምቆ የሚታይባቸው መሆናቸውን ሀያኛውን የብሔር ብሔረሰቦች ቀን ለማክበር በተዘጋጀው ሁነት ላይ ተገኝተን ለማየት ችለናል። ከእነዚህ ነዋሪዎች ጋር በሀገራችን ብሎም በክፍለ ከተማችን እየተሰሩ ያሉ የልማት ስራዎችና አብሮነት ዙሪያ አንዳንድ ጥያቄዎችን አንስተን ቆይታ አድርገናል። ሽሮሜዳ ማንኛውንም ማህበራዊ ህይወትን የምታስተናግድ የብሔር ብሔረሰቦችን ያካተተች እጹብና ድንቅ ከተማ ነች። ሽሮሜዳ ሽሮሜዳ ማህበራዊ ህይወትን መስተጋብር የምታሳይ ሁሉንም ያካተተች የብሔር ብሔረሰቦች ከተማ ነች ማለት እንችላለን። አዲስ አበባችን በአሁኑ ሰዓት ብዙ ብሔር ብሔረሰቦችን ያቀፈች የተለያዩ ብሔረሰቦችን ያቀፈች የተለያዩ የሃይማኖት እምነት ተከታዮችን ያቀፈች እጹብና ድንቅ አዲስ አበባችን ነች። የአፍሪካ መዲና አንዷ ተምሳሌት አዲስ አበባ ነች። ሁሉም ማህበረሰብ እርስ በርስ የሚደጋገፍ ነው። በበዓላት ቀን አብሮ ቡና ተጠራርቶ የሚገባበዝ ነው። በሀዘን ጊዜ ያው የሀዘንን አብሮ የሚያስተዛዝን ነው። የሞተን ሰው አብሮ እንትን የሚቀብር ነው። በአጠቃላይ ማህበራዊ ህይወት የሰፈነባት የአብሮነት መንደር ነች። ከፍተኛ አስተዋጽኦ የሚያደርግና ማህበራዊ ህይወት ውስጥ የሚሳተፍ መንደርና የአካባቢ ህዝብ አብሮነትን ያካተተ የኦሮሞ ብሔረሰብ ተወላጆች አሉ። የጋሞ ተወላጆች አሉ። የወላይታ ተወላጆች አሉ። የአማራ ተወላጆች አሉ። እንደገናም ደግሞ የጉራጌ ብሔረሰቦች ነዋሪዎች እንዳሉባት ነው የማስበው። በእውነቴን ነው ምልሽ ልዩነት ውበታችን ነው። እርስ በርስ እየተጋገዝን አብዛኞቻችን በመደጋገፍ ላይ አንዱ ለአንዱ አንዱ ለአንዱ በበዓላት ቀን ማዕድ በማጋራት በተለያዩ ሴሪሞኒዎች አብረን በመሳተፍ በዓላትን አብሮ በማክበር ችግሮችን አብሮ በመጋፈጥ በአብዛኛው ደግሞ የልማት ስራዎችን አብሮ በመስራት ይሄ አሁን የሚታየውን የኮሪደር ልማት በአብዛኛው በአብሮነት የሰራ ነውና ይህንን ውብ ከተማ ያደረግናት በአብሮነት ስለሰራ ነው። በእውነት ያው ኢትዮጵያውያን አንድ ሆነን እንደ አድዋ ድል ያሳካ ነው። አንዱ የአባይ ግድብ ነው። የሕዳሴን ግድብ ገድበን አንድ ትልቅ አስተዋጽኦ እምርታን አሳይተን አስመርቀናል። በስራ ላይ ውሏል። ስለዚህ እኛ ኢትዮጵያውያን ከተባበርን ድህነትን የማናሸንፍበት ምክንያት የለም። ከአፋር በ10ና በ15 ኪሎ ሜትር ርቀት ያለን የቀይ ባህርን የአሰብን ወደብ ዝም ማለት የለብንም የራሳችን ንብረት ስለሆነ፣ ጠቅላይ ሚኒስትራችን የጀመረውን ጉዞ ልንደግፈው ይገባል። አብረን ተጉዘን ያን ሁኔታ በዲፕሎማሲም በተለያዩ ምክንያት አስብ የኛ መሆን አለባት ብለን እንገምታለን። ስለዚህ ሕብረትን ፈጥረን አንድነትን ፈጥረን የጋራ የሆነችን አገር መመስረት መቻል አለብን ብዬ አስባለ ለመላው የኢትዮጵያ ሕዝብ ለዚች ለተቀደሰች ቀን ሁሉም ሕዝቦች ብሔር ብሔረሰቦች በሃይማኖትም ሳይለያዩ፣ በጾታ ሳይለያዩ፣ በብሔር ሳይለያዩ እችን አገር ያቆዩዋትን ታላላቅ አያቶቻችን አንድነትን ፈጥረው ነው። ስለዚህ እኛ አንድነትን ፈጥረን ማክበር መቻል አለብን። ሽሮ ሜዳ ያው አሁን ላይ ትንሿ ኢትዮጵያ ወይ አዲስ አበባ ናት። እኛ ስለዚህ ሴቱም ወንዱም ተደጋግፈን ቡና በማህበራዊ ጠጥተን ተደጋግፈን ማለት ነው። የአንዱ ችግር የኔ ችግር፣ የኔ ችግር የሌላው ችግር፣ ተባርነን ተደጋግፈን ያለ ነው ማለት ነው ሽሮ ሜዳ ላይ ትልቁ ማህበራዊ ሀዘን ሲደርስ ለቅሶ ሲደርስ በጣም ተደጋግፈን ማለት ነው። የአንዱ ሀዘን ይን ሀዘን ተደጋግፈን ዛሬ አንደኛው ጎረቤት ለህዝም ቢያመጣ ሌላኛው ደግሞ ምሳሳት ወይ ቁርስሳት ቡና አፍልተን ያለውን ሰው ጓዳውን ያፈራውን አምጥቶ ተደጋግፈን ያለ ነው ማለት ነው። አሁን የሙስሊሙ ማህበረሰብን ያሁን ጊቢ ውስጥ ራሱ ሙስሊሞች አሉ። የእነሱ በዓል ሰዓት እኛም ልክ እንደ ራሳችን ባህል እነሱ ጋር ገብተን ቡና ጠጥተን አብረን ነው የምናሳልፈው። እኛ ጋም ሲሆን እንደዛ ማለት ነው። እኔ የአካባቢን ለውጥ ለመግለጽ በጣም አንደበት ያንሰኛል። ዛሬ ላይ አረብ ሀገሮች ላይ ስናይ ስንመኝ የነበረው ነገር ዛሬ ሀገራችን ላይ አለ። ያ ደግሞ አይደለም ለእኔ ዛሬ ልጆች የራሱ በጣም ደስተኛ ሆነዋል። የእግረኛ መንገድ አለ፣ የሳይክል መንገድ አለ እሱ ላይ በደንብ ልጆቻችን አጋጣሚ ሆነ፣ የልጆች እናት ነኝ፣ ህጻናት ልጆች አሉኝ። ደስተኛ ሆኖ ነው ማታው፣ ቀን ነው አሁን እንደምታዩ ማለት ነው ብርሃኑ ደስ ይላል በእውነት ያው፣ እግዚአብሔር የተመሰገነ ይሁን። ሀሹ ብሔር ብሔረሰባ ቀናስ ገትሬስ ለሁሉም ጊዜ በደስታም ባዘንም ተስማምተን በብረ ነው የምንኖር። አሁን ደግሞ እንደሚታው የታያ ለውጥ ከጀኛ መንግስታችን ጋር ወደፊት እንራመዳለን። ያለየን፣ አሳየን። ያባይን ድልም ተቀብለናል፣ አስደስቶናል። አሁንም ለመንግስታችን ጀግና መንግስት ጋር ወደፊት ነው የምንራመድ። በወጣቱም ዛሬ ቤተዋ ላይ የለም። በኮረዶል ልማት ጀምሮ በቀመ ደካማ ጀምሮ ዛሬ እንጦጦ ተለውጣ ሌላ በእንጨት ተሸካሚ የተጠሩ ዛሬ ተደራጅተው ሁሉም ባለ ስራ ድሮ እንጨት ተሸክሞ መሄዱ፣ ዛሬ ቦርሶች ናቸው። እድሜ ለመንግስታችን እድሜ ለልውጥ። አሁን ደግሞ ድል እንዳርግ ደግሞ አሁኑ ሌላም የቀራ የአሰሙ ድል የኛ ነው፣ ከመንግስታችን ጋር ማለት ነው ወደፊት ነው። ሴቱም መፍት የራሰን ጠብቃ አውቃ እኩልነት የምናይበት ነው ላይ በጣም እጅግ ጥሩ በደስታ የምንኖር ነው። ማንም ተከፍቶ ምኖር የለም እዚህ እዚህ አካባቢ እኛ አንድ ነን። ከሙስሊምም ከክርስቲያንም ከብሔረሰብ ተስማምተን ያዘን ጊዜም አብረን የምንኖር የደስታው ጊዜም አብረን እንካፈል ነው። ምንም እንለያይ የለም። ቋንቋ በቋንቋ እንተዋወቃለን።

አንድ በመሆን እናሳልፋለን። ተከራይ ማንም በሌለው ሰው ከሆነም ራሱ ክፉ ነገር ከደረሰው ይህ ሰው ተከራይ ነው አናውቀውም አንልም። አንድ በመሆን ጎረቤቶች ያንን የዛ ሰው ክፉ ነገሩ ወይም መልካም ነገሩን ደግፈና ብለን እንጓዛለን። እኔ ላይ አሁን በፊት እንደ አገኘው ነበረ ምሳራ የነበረ ሰው ቤት ምናምን ነገር እየዞርኩ ነበር። ምሳሌ እንደ ራሴ ማለት ነው ተፈጥሮ ተፈጥሮልኝ ስራ እየሰራውኝ አሁን እንኳን ከራሴ ቤተሰቦቼን የማስተዳደር አቅሟ በአሁኑ ሰዓት እንዳገኘሁኝና ለውጥ እንዳለኝ እንደ ራሴ ስለማቅ እንደዛም ጓደኞቼ እንደዛ በቃለ እሰራለሁ። እንደ ራሴ እንደ ጉራጌ የሚሰሩ ክፍ፣ ቆጮ፣ አይብ፣ ጎመን እንደዛ ነገሮችን እንሰራለን። ግን በዛ ብቻ አይደለንም ያለ ነው። በራሴ ብቻ ሳይሆን በሌላም ብሔሮች እንሰራለን። አሁን በደቡብ ብቶች ኬሽካለ ፊትላለ ቢቤ የሚባል ምግብ አለ። እነሱ እነሱ በአንደኛ ላይ ማህበራዊ ኑሮ ሆነ ስለምንኖር አንዱ ያንዱን አንዱ ያንዱን ስራ ያቃል እና የምግብ ስራችን አንድ ነው። አብዛኛው በበዓል ጊዜ ቅድሚያም ይጠራል። በደረጃ ነው የሚጠራው። ሁሉም ቅድሚያ የጠራሽ ቤት ነው ስትሄጂ፣ ይሄ ነው ብለሽ አትይም። ጉራጌዋ ቤት ቀድማ ትጥራሽ፣ ወይም የጋማዋ ቤት ትጥራሽ፣ ወይ ትግሬዋ ቤት። አንደኛው ቤት ቢጠሩሽ ቅድሚያ የጠራቸው ቤት ነው ሰብሰብ የምንሄደው እና ቤት ያፈራትን እንቀምሳለን ከዛ ደግሞ ቀጣይ ጠሩን ዙሪያውን እንቀምሳለን ማለት ነው። አንድ ላይ ሆነ ለብሔር ብሔረሰቦች ቀን እንኳን በሰላም አደረሰን አደረሳችሁ እንላለን። እኛም በዚህ አካባቢ ያየናቸው የአኗኗር ዘይቤ፣ የስራ ባህል፣ የአብሮነት፣ የመቻቻልና የመከባበር ሴቶች በሌሎች የክፍለ ከተማችን አካባቢዎች ላይ ተጠናክሮ ሊቀጥል ይገባል እያልን ሀገራችን ኢትዮጵያ የጀመረቻቸው ትልልቅ ፕሮጀክቶችና የልማቱ ስራዎች ውጤታማ እንዲሆኑ ሁላችንም የድርሻችን ልንወጣ ይገባል እያልን ለዛሬ ያዘጋጀነውን በዚህ ቋጨን። ቸርን ሰንብት።